የማይሞከር የሚመስለው አሁን ግን ተግባራዊ ሆነ። ለብዙ ተከታታይ ዓመታት የጀነራል ሞተርስ የጥናትና ምርምር ማዕከል ዳይረክተር የነበሩት ቻርልስ ኤፍ ከተርን ለዚህ የምርምር ማዕከል ሰዎችን በሚቀጥርበት ጊዜ የሚመርጣቸው የማይቻል ነገር መኖሩን የማያውቁትን ነው። ከነዚህ ሰዎች በጣም ጥሩ የፈጠራ ስራዎችን አገኛለሁ ብለው ነበር። ብዙ የፈጠራ ስራዎች በአንድ ወቅት ሊሰሩ የማይችሉ ተብሎ እየተተው እንደነበሩ ይታወቃል ሊሰሩ ወይንም ሊከናወኑ የማይችሉ ናቸው የሚባሉ አስተሳሰብ ብዙን ጊዜ ለአዲስ ፈጠራ እንዳንነሳሳ ጫና ሆነብን ይከርምና ከዚያ ከኛ አስተሳሰብ ውጪ የሆነ ሰው ማለትም ስለ እነዚህ ነገሮች መሰራት ያለመቻል ግን ዘበለለው ሰው በድንገት ያከናወናቸዋል አንድ ሰው ቀድሞ ይሰራበት የነበረውን ድርጅት ለቆ ወደ ሌላ መስሪያ ቤት በተሻለ ደመወዝ ለመቀጠር ቀጣሪውን እንዲያሰናብተው ይጠይቀዋል። ቀጣሪው ይህ ሰው እንዳይሄድበት አሁን ለመቀጠር በፈለግክበት መስሪያ ቤት ጥሩ ውጤት ልታስመዘገብ አልችለም በማለት እያስፈራራ ሊያስቀረው ሞከረ። በእርግጥም በመጀመሪያዎቹ ጥቂት ወራት ውስጥ አዲሱ ስራው ላይ ውጤታማ ልሆን ባለመቻሉ አዲሱን ስራውን ለመልቀቅ እያቋማ ጀመረ። በመሃሉ ግን ምን ወኛለ ለምንድነው በዚህ ስራ ላይ ጥሩ ውጤት ማምጣት ያልቻልኩት በማለት ራሱን ጠየቀ። ይህን አንድ ነገር ትውሳል። የቅድሞ አሰሪው አሁን ለመቀጠር በፈለግክበት መስሪያ ቤት ጥሩ ውጤት ልታስመዘግብ አትችልም ያለው ነገር ትዝ አለው። ከዛች ሂደት ጀምሮ በአይምሮ ውስጥ ተደጋግሞ የሚያቃጭለውና ተቀርጾ የቀረው አባባል በየቀኑ ወደ አይምሮ ሲመጣበት መቆየቱን ተገነዘበ። ከዚህ በኋላ ግን ከጎታች የቀድሞ አለቃው አባባል ጋር አብሮ መጓዝ አልፈለገም። በቆራጥነት በዚህ አባባል ምትክ ጥሩ ውጤት ማስመዝገን እችላለሁ፣ ጥሩ ውጤትም እያገኘሁ ነኝ የሚል አስተሳሰብን ማራመድ ጀመረ። ከዚህ ቆራጥ ውሳኔ በኋላ የማዕበሉ አቅጣጫ ተለወጠ። ጥሩና የተዋጣለት ውጤት ማስመዝገብ ብቻ ሳይሆን ከፍተኛ የደሞዝ ጭማሪም አገኘ። በዚህ ለውጥ የተገረመው አዲሱ አሰሪ በመደነቅ በእውነት ነው እምልህ አታለይ ነበር፣ በመጀመሪያዎቹ ጥቂት ወራት ለስራ ብቁ አይደለም በማለት ላሰናብት ሁሉ አስቤ ነበር። ነገር ግን የኋላ ኋላ የምታስመዘግበውን ውጤት ሲመለከት እየተደነቁ መጣው ከጠንካራ ሰራተኞችም አንዱ ወንክ በማለት አድናቆቱን ገለጸለት። አያችሁ ይህ ሰው በመጀመሪያ አሉታዊ አስተሳሰብን በመቀበሉና ይህንንም አስተሳሰብ ሊያስወግድ ባለመቻሉ በስራ ላይ አጥጋቢ ውጤትን ማስመዝገብ አልቻለም። ነገር ግን ይህንን አስተሳሰብ በአይምሮ ውስጥ ማስወገድ ሲጀምር ውጤት ማሳየት ጀመረ።